እነዚህ ማዕድናት የት የት ቦታ እንደሚገኙ እዮብም ጽፏል፣ ቦታቸው ጭምር በእውነት ተጽፏል። እነዚህ ሰባቱ ተራሮች ሙሉ በሙሉ በከበሩ ድንጋዮች ወይም በከበሩ ማዕድናት፣ በተለይ በምስራቅ ያለው ቅጥልጣል እንቁ እንዳለው፣ አንዱ የባህሪ እንቁ እንዳለው፣ አንደኛው ደግሞ ደምርስ ከሚባል እንቁ የተሰራ ተራራ እንደሆነ፣ ብር የሚወጣበት ወርቅም የሚነጠርበት ስፍራ አለ። ብረት ከመሬት ውስጥ ይወሰዳል። መዳብም ከድንጋይ ይቀልጣል። ድንጋዩም የሰንፔር ስፍራ ነው። የወርቅም ድቃቄ አለ። ብዙ ጥያቄዎች ነው በውስጥ መስመርም በውጭም የላካችሁልኝ። ነገር ግን ይህን ሁሉ መልስ ለመስጠት እጅግ ይከብዳል። ግን በሂደት ልመልስላችሁ እችላለሁ የሚል ሐሳብ አለኝ። ብዙዎች ግን ቅዱሳት መጻሕፍት ላይ ስለ ማዕድን ተጽፈዋል ወይ? በደንብ ተጽፏል። ምናነበው ከሆነ ቦታቸው የት እንደሚገኙ ጭምር በስፋት ተጽፏል። በተለይ ባለፈው ጊዜ በነበረኝ ወቅት በተለይ ሄኖክ የአዳም ሰባተኛ ትውልድ የሆነው ሄኖክ በአምስተኛው ምዕራፍ በ23ተኛው ቁጥር ከብዙ ሺህ ዓመታት በፊት በእውነት ሰባት ተራሮችን እንዳየ፣ አንደኛው ተራራ በምስራቅ አንደኛው ተራራ ደግሞ በአዜ በኩል እንደሆነ፣ እነዚህ ሰባቱ ተራሮች ሙሉ በሙሉ በከበሩ ድንጋዮች ወይም በከበሩ ማዕድናት በተለይ በምስራቅ ያለው ቅጥልጣል እንቁ እንዳለው፣ አንዱ የባህሪ እንቁ እንዳለው፣ አንደኛው ደግሞ ደምርስ ከሚባል እንቁ የተሰራ ተራራ እንደሆነ በአዜብ በኩል ያለው ደግሞ ቀይ እንቁ ያለበት መካከለኛው ደግሞ ፔካ አጎበሩ ደግሞ ሰምፔር በሚባል እንቁ እንደተሰራ ያየው ተራራ ደግሞ በምስራቅና በአዜብ በኩል እንደሆነ ያው ሄኖክ ጽፎልናልና፣ እና መመርመር ትችላላችሁ የሚል ሀሳብ አለኝ። ይህ ብቻ ሳይሆን እነዚህ ማዕድናት የት የት ቦታ እንደሚገኙ እዮብም ጽፏል። ያው ብዙዎቻችሁ ስለጠየቃችሁ ነው። በ28ኛው ምዕራፍ ከቁጥር አንድ እስከ ስድስት አንቡት ምን ይላል? በእውነት አለ ብር የሚወጣበት ወርቅም የሚነጠርበት ስፍራ አለ። ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀልጣል ድንጋየውም የሰንፔር ስፍራ ነው፣ የወርቅም ድቃቂ አለ በማለት በተለይ ታላቁ አባት ኢዮብ በሚገርም መልኩ ብር የሚወጣበት ወርቅ የሚነጠርበት ብረት፣ መዳብ፣ ሰንፔር፣ የወርቅ ድቃቂ በጣም የሚያማምሩ ማዕድናት የት የት ቦታ እንዳሉ እንግዲህ አስቀድሞ ሄኖክ፣ በኋላ የምናየው ኢዮብ ጽፈዋል። እዛ ውስጥ አልገባም። ምክንያቱም ቅዱሳት መጻሕፍትን ማንበብ የእናንተ ድርሻ ይሆናል። መርምሯቸው፣ አንብቧቸው። ባነበባችኋቸው ቁጥር ደግሞ በርካታ እውቀትን ታገኛላችሁ የሚል እምነት አለኝ። ነገር ግን ዛሬ የምነግራችሁ ትንሽ አስገራሚ ነገራት ናቸው። አስቀድሜ ግን ብዙዎቻችሁ በማዕድናት ላይ ታላላቅ ስራ የሰሩ ሰዎች እነማን ናቸው ብላችኋል። ቀደምት ኢትዮጵያውያን ናቸው። ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ የተነሱ ናቸው። እስቲ እነሱንም በሂደት እናያቸዋለን። በተለይ እነ ላሊበላ እነ ይምርሃነ ክርስቶስ በጣም በጣም ሰፊ የማዕድን እውቀት የነበራቸው ናቸው። ውቅር አብያተ ክርስቲያናቱን እንዴት አድርጎ እንደሰራው እጅግ የሚገርም ነው። እና አባ ጊዮርጊስ ዘጋ ስጫን መጥቀስ እንችላለን። አባ ጊዮርጊስ ዘጋ ስጫ በጣም በርካታ የማዕድናትን ዝርዝር ጽፏል። እነዛ ዝርዝሮችን የሚቀጥለው ጊዜ ነግራቸኋለው። አባቶቻችን ቀደምት ኢትዮጵያውያኑ ደግሞ በጣም ብዙ መጽሐፍት ጽፈዋል በማዕድን ዙሪያ እንደ ህብረ አይባን እንደ መጽሐፈን ቋይባን እንደ መጽሐፍ አልፂን በጣም የሚገርሙ በጣም ኢትዮጵያ ላይ የነበሩ እና ጥንት ኢትዮጵያውያን ምን ምን ይጠቀሙባቸው እንደነበረ ጽፈዋል። አሁን ከተነሱ ጸሐፍት ደግሞ አሁን ካሉ ካለፉም በህይወተ ስጋ ከሌሉ ደግሞ መሪራ ሳማን በላይ በጥበበን ቋይባን ወደ 350 መዝግበዋል። ዶክተር ለኩን ብርሃኑ በግዕዝ መማሪያ ጽሁፋቸው ወደ 78 መዝግበዋል። ክብር ለእነዚህ ሊቃውንት እቸራለሁ። እኔ ግን ዛሬ የማቀርብላችሁ ቀደምት ኢትዮጵያውያን ማዕድናትን ለምን ተጠቀሙባቸው የሚለውን እጅግ አስገራሚ ነገር ነው። መርምሩ፣ ጻፉ። እኔ በጣም ብዙ ማዕድናት አይቻለሁ፣ ባህር ማዶ በነበርኩበትም ጊዜ በሀገርም በተወሰነ መልኩ አይቻለሁ። እጅግ ደስ ይለኛል። ከሳይንሶች ሁሉ በጣም ምን ትወዳለ ብትሉኝ፣ ስነፈለክ ጠፈርን መመርመር በጣም ደስ ይለኛል። ከዚህ በተጨማሪ በጣም የሚያስደስተኝ ማዕድናት ናቸው። አይኔ በጣም ይራባል እነሱን ሳይ በጣም ይደሰታል። ቅርጻቸው፣ አይነታቸው፣ ውበታቸው፣ ድምቀታቸው የድርሰት አቅሜን ከፍ ያደርጋሉ ሳያቸውና፣ ለእኔ በጣም በጣም መወዳቸው ናቸው። እንግዲህ ቀደምት ኢትዮጵያውያንን ማዕድናትን ለምን ተጠቀሙ? ማዕድናት ልልፍ እችላለሁ ነገር ግን የከበሩ ድንጋዮች ነው የሚባሉት የከበሩ ድንጋዮች በሚለው ማየት እንችላለን። እንደ ዕንቁ እንደ አልማዝ በጣም ብዙ ከሦስት መቶ በላይ አሉ በኢትዮጵያውያን የታወቁ የተመዘገቡ እነዛን፣ እነግራችኋለሁ። ግን ለምን ተጠቀሙበት ነው የዛሬው ውይይታችን የሚሆነው። በጣም በጣም ብዙ ተሳትፎ እያደረጋችሁ ትገኛላችሁ። ዩቲዩብ ፔጁን ንገረን ብላችኋል አለ ቅድም ጽፌዋለሁ እዛ ላይ ብታገኙት መልካም ነው። እኔ ግን ቀደምት ኢትዮጵያውያንን ማዕድናትን ለምን ተጠቀሙ ሲባል ወደ አርባ ነገሮችን አቀርብላችኋለሁ ግን ከአርባ እንደሚበልጡ መቶ በመቶ እርግጠኛ ነኝ እኔ ግን ለእናንተ ዛሬ አርባ ምስጢሮችን ነገራችኋለው። እናንተ ደግሞ ተፈላሰፉበት፣ ተመራመሩበት፣ አእምሮዎቹን ብሩህ አድርጉ። በእውነት የሰው ልጅ እግዚአብሔር የሰጠን አእምሮ በጣም በጣም በጣም ሰፊ ነው። ስለዚህ በተቻላችሁ አቅም አእምሮአችሁን በጣም ሰፊ እንድታደርጉልኝ እፈልጋለሁ በዚህ ግሩፕ ወይም በዚህ ፌስቡክ ፔጅ ወይም ዩቲዩብ ላይ አዋቂዎች ብቻ እንዲንሸራሸሩበት ነው የምፈቅደው። ከዛ ውጭ እንጭጭ እውቀት ያላቸው ወይም ትንሽ ንቅጥርብ ያሉ ሰዎች እንዲኖሩ አይመከርም። እውቀትና እውቀትን የናፈቁ ብቻ ይገኛሉ የሚል እምነት አለ። ስለዚህ አሁን በመጀመሪያ ደረጃ ለምን ይጠቀሙበት ነበር ሲባል ለንዋያተ ቅድሳት ይጠቀሙበት ነበረ። በተለይ በቤተ መቅደስ ውስጥ ለሚገለገሉ አጠቃላይ ባሉት ንዋያተ ቅድሳት እነዛን ያስጌጡበት ነበረ። እነዛን ያዘጋጁበት ነበረ። በቅዱሱን መጽሐፍ እንደ ባስልኤልና ኤልያ በጣም በሚገርም መልኩ እውቀት ተችሏቸው ነበር ይላል እግዚአብሔር። ይህን የእነዚህን እንዴት አድርገው እንደሚያነጥሩ፣ እንደሚሰሩ ንዋያተ ቅድሳቱን በእነዚህ ማዕድናት እንዴት እንደሚያስጌጡ በጣም በጣም በጣም በጣም እውቀት ስለሰጣቸው በማዕድናት ላይ ትልቅ ትልቅ እውቀት የነበራቸው ነበሩ። በጣም የሚገርማችሁ ጥንትና አሮን እንግዲህ የዛሬ አራት ሺህ ዓመት ነው መነግራችሁ ወደ ኋላ ልብሱ ላይ ብዙ ፊልሞች አይቻለሁ በአሮን ላይ ተሰራ አስራ ሁለት እንቆዎች ነበሩ ልብሱ ላይ አስራ ሁለት እንቆዎች በጣም በጣም የሚያማምሩ እንቆዎች ነበሩ እነዚህ እንቆዎች በተለይ ዘጸአት 28 ከ አስራ ሰባት ላይ አንብቡት አራት ተራ የሆነ የእንቁ ፈርጥ አድርግበት ይላል። ለአራት ይከፈላል። አራት ሲባዛ ሶስት አስራ ሁለት ነው ታውቃላችሁ። በፊተኛው ተራ ሰርዲዮን የተባለው ማዕድን ወይም እንቁ፣ ቀጥሎ ቶጳዚዮን፣ ቀጥሎ የሚያብረቀርቅ እንቁ ይደረግ ነበረ። ብዙዎች በእንግሊዝኛ ንገረን እያላችሁ ነው ስሞቹን፣ በተለይ የጂኦሎጂ ላይ ያላችሁ ይመስለኛል። ጥሩ እሺ። ሰርዲዮን ሳርዴስ የምትሉት ነው እናንተ። ቶፓዚዮን ደግሞ ቶፓዝ የምትሉት ነው። የሚያብረቀርቅ እንቁ የተባለው ደግሞ ካበንክል የምትሉት ነው። ስለዚህ እንድታውቋቸው። ከዛ እንደገና በሁለተኛው ተራ በሉር የሚባል ማዕድን ነበር አሮን ያደርግ የነበረው፣ ኤመራልድ ማለት ነው። ኤመራልድ ብዙዎቻችሁ ጠይቃችሁኛል። ቀጥሎ ሰንፔር ሰንፔር ይደረጋል። ሳፋየር ማለት ነው። ታውቃላችሁ፣ ሳፋየር። ቀጥሎ አልማዝ ያደርግ ነበረ፣ ዳይማንድ ማለት ነው። ይህ በሁለተኛው ተራ ነው። በሦስተኛው ተራ ደግሞ ያክንት ያደርግ ነበር። ያክንት የተባለውን እንቁ አይነት ያክንት አይ ቲንክ ሊጉር ይባላል። እሱ በዛ ሙያ ያላችሁ ሰርች እንድታደርጉ ፈልጋለሁ። እዛ ኬልቄዶን የተባለውን ያደርጋል። ባለፈው አይተነዋል። ትዚላችሁ ከሆነ ኤጌት የሚባል ነው በሳይንሱ። ቀጥሎ አሜቴስጢኖስ ያደርጋል። አሜቴስት የሚባለው ነው። ለጂኦሎጂ ሰዎች ነው ይሄ የምናገረው። እንግዲህ በአራተኛው ተራ ደግሞ ቢረሌ የሚገርም እንቁ ያደርጋል። ቤራል ይባላል ቀጥሎ መረግድ የሚባል እንቁ ያደርጋል። ኦኔክስ የሚባለው ማለቴ ነው። እያሰጲድ ያደርጋል። ምን ማለት ነው? ጃስፔር ማለት ነው እና በወርቅ ፈርጥ እያደረገ አስራ ሁለት እንቁዎች ደርድሮ ይገለጥ እንደነበረ ቀደምት ኢትዮጵያውያንም በሚገርም መልኩ እነዚህን ማዕድናት ይጠቀሙ ነበር። ለተለያየ ነው ያተ ቅድሳት ዝርዝር ውስጥ አልገባም እና ይሄ በጣም የሚገርም ሰፊ እውቀታቸው ነው። ሁለተኛው እነዚህን ማዕድናት ለምን ይጠቀሙበት ነበር ሲባል፣ ለከተማ ድምቀት እና ኃይል፣ በተለይ ከተማዎች በጣም ፓወርፉል ናቸው። ለምሳሌ ዋሽንግተን ዲሲ ያላችሁ ሰዎች ዋሽንግተን ዲሲ እንዴት ተሰራች የሚለውን እስቲ ጉግል አድርጉ። የከተማው ዲዛይን፣ ለምን ዋሽንግተን ዲሲ ለምን ርዕሰ መንበር ሆነች? ይሄን አስቡ። ሁለተኛ ደግሞ ከተማዋ ዲዛይኗ ለምሳሌ ኦብሊስኩን እዩት፣ ሞኒመንቱን እዩት፣ ቶም ይመስለውን ወደ ዋናው መክርት ቤት ያለውን ቦታ እዩት፣ እያንዳ ግብፅ ያለውን ፒራሚድ ከተማው ላይ እንዴት እንዳቆሙት እዩት። እና እያንዳንዱ ጥበብ ከተማ በጥበብ ነው እና የምትሰርለው በጣም ከተማን ፓወርፉል የሚያደርጉ ከባድ ማዕድናትን ይጠቀሙ ነበር። ይሄ እንግዲህ ሁለተኛው ነው። ይሄም ቢገርማችሁ በአውሎ ነፋስ በቀላሉ ከተማ እንዳይመታ እንዳይወድቅ ያደርጉበት ነበረ እና ማዕድናት በጣም በጣም ትልልቅ ኃይል አላቸው። ብዙዎቻችሁ በተለይ በጂኦሎጂ ውስጥ ያላችሁ ብዙ ታውቋላችሁ። በተለይ በዚህ በእርግጠኛነት የሚገርመው የዛሬ 2500 ዓመት ኢሳይያስም የሚገርመው በሐምሳ አራተኛው ምዕራፍ ቁጥር 11 ላይ አንቺ የተቸገርሽ ይላል፣ በአውሎ ነፋስ የተናወጥሽ የተቸገርሽ፣ በአውሎ ነፋስ የተናወጥሽ ያልተጽናናሽ ይላል። ምን ያለ ደካማ ከተማ ናት! አውሎ ነፋስ ይመታታል፣ ትናወጣለች፣ አልተጽናናችም ካለ በኋላ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሰንፔር እመሰረትሻለሁ። ሰንፔር እንቁ ታውቃላችሁ። የግንብሽን ጉልላት በቀይ እንቁ በሮችሽን በሚያብረቀርቅ እንቁ ዳርቻዎችሽን፣ ዳርቻሽን ሁሉ በከበሩ ድንጋዮች እሰራለሁ ይላል። ይህ እንግዲህ እግዚአብሔር ነው ያለው። ስለዚህ ከተማ እንዳይፈርስ፣ ከተማ እንዳይናወጥ፣ በእንደዚህ አይነት መልኩ ከተማው ፓወር ፓወር እንዲያገኝ የጥንት የኢትዮጵያ ከተሞች በዚህ መልኩ የተሰሩ ነበሩና